አንተ እንደፈለክ መተርጎም ትችላለህ። ማን በዘብቀኛ? እኔ ሮዛ እንድታገባ ባልክ ሰዓት አንድ ቃል አልተነፈስኩም። ደስ ብሎሽ ነው፣ ቀንተሽ አብደሽ። በአንተ ሰይዶ በመናጣ ነው ማብደው። ወላ በምንክ ራሱን አጽናና፣ እንደዚህ እያልክ ሰላምአለይኩም ወረህመቱላሂ ወበረካቱ ሰላም ሰላም ወድና የተከበራችሁ ቤተሰቦች በያላችሁበት ሰላማችሁ ዝት ይበል አለ ሀገራችንን ሰላም ያድርግልን እላችኋለሁ ዛሬም በአዲስ ቪዲዮ ብቅ ብዬላችኋለሁ ምንድነው ሰኢድ የለቀቀውን ቪዲዮቸውን አሁን የመጣሁት ማለት ነው ምንድነው እሱ ሰኢድ የመኒ ሴት ሊያገባ ነው የሆነች ቆንጅዬ ልጅ አምጥተው ከሙስጠፋ ጋር አየው ማለት ነው እውነትም ሊያገባ ነው እና ሰኢድና ሙስጠፋ ያሉት እዚያኛው ክፍል ናቸው እኔ እዚህ ነው ያለሁት እንጂ ሙስጣፋን እዚህ ኑ ብያለሁ። እዚህ ናቸው አሁን ጠርቼ፣ ሠኢድን የሆነ ነገር ለመምከርም ለመጠየቅም ያደረገ ያለው ነገር ስህተት እንደሆነ ለመንገር እሞክራለሁ ማለት ነው። እኔ ከሴቶች አጣራሁ ማለት ነው። ይህንን ነገር ውሸት ነው ወይስ ያኔ ሱመያን ለማናደድ እንደለመደው ሀረካት ነው ብዬ ነበር ማለት ነው። እና ሴቶችን ስጠይቅ ሳጣራ፣ እውነትም የልጅቷ ቤተሰብ ፈቅደዋል ማለት ነው። ልጅቷን ሰጥተውታል። በፈለክ ሰዓት ኒካ አድርገ ይዘኪ ሂድ ብለዋል ማለት ነው። አሁን የቀራቸው ኒካ ነው። የመኒ ልጁን ፈቅዶ ሰውየው ጋ ከሰጠ ተረካከበ ማለት ነው። እንግዲህ ልጅቱን አይታችኋታል። እሱ ጋር መጣ፣ ቪዲዮ ሰርታለች አብረው። አሁን ይሄ ሰውየ ምንድን ነው የቀረው? አግብቶ ይዞ መሄድ ነው። እና ይሄንን ነገር ማድረግ የለበትም፣ እውነትም ማድረግ የለበትም። እናንተ ምን ትላላችሁ? አንዳንዴ ሹ አሁን አብዛኞቻችሁ የአግባ ብዙ ጊዜ እሱ መያን ለምኗል ትላላችሁ፣ ግን ደግሞ ይሄ ነገር ትክክል አይደለም። አዩ ጋር ያለ አንድ አመት ለምኗል፣ ግን ደግሞ አዩን ከፈታ በኋላ ለመነም ከሌላ አገባ ነው፣ ከሌላ አገባ ነው እያለ ይመጣል እንጂ ማለት ነው። እንደዚህ መሆን የለበትም። ሲፈጥር ሰውዬው በቃ የሆነ ነገር ጎሎታል። የሆነ ምግብ ቤት አለ እዚህ ሀገር ትልቅ ምግብ ቤት ማለት ነው። ያውቀዋለሁ እና እሱ ምግብ ቤት እና እዚያ ውስጥ የሚሰራ ልጅ ያውቃለሁ እና ልጅቷን እንዳጨ ያወቅኩት በምን እንደ እርግጠኛ የሆንኩ ታውቃላችሁ? እዛ ምግብ ቤት ውስጥ እየወሰደ ሁለት ቀን ምሳ ጋብዟታል ማለት ነው። ሁለት ቀን ሙሉ ምሳ ብሮ የሚበሉት እየወጡ እየገቡ ነበረ በዚህ ሰአት ሠኢድ እንደዚህ እንደዚህ ነው ሲሉ በቃ ብዛ እርግጠኛ ሆንኩኝ። ለምን ማንኛውም የመኔ አይደለም ከሀበሻ ወንድ ጋር ከራሳቸው ወንዶች ጋር ባሏ ወይም ጮኛዋ ቀለበት ያደረገላት ሰው ካልሆነ አይወጡም። እሱም ከቤተሰብ ሰው ተከትሎ ማለት ነው፣ ግን እነሱ ው አብሮ ከላይ ከታች እያለ ነው። አሁን አብረውን ቪዲዮ ሰርተው ዘለቁ። ቪዲዮ ላይ ከመውጣታቸው በፊት ምሳ ምግብ ቤት ለምግብ ቤት እየዞሩ እየበሉ ነበር፣ እና ደግሞ አብራው እየወጣች አለችው። ይህንን ነገር እያደረጉለት ያሉት ቤተሰቦቹ የሚከፈለውን ነገር ስለከፈለ እና መቶ በመቶ ሰውዬው እርግጠኛ ላይ ሊያገባ ጨርሷል ማለት ነው። በየሁሉም ቦታ እየወጣ እየገባ ከሆነ እመኑኝ፣ አሁን በዚህ ሰአት ያገባል ግን ስህተት ነው እንደዚህ የሚለፋበትን ልጆቹን እና ሚስቱን ቢያገኝ ጥሩ ነበር ግን ደግሞ ሰው ሲመክረው፣ ማን ልኳችሁ ነው እንደዚህ ገዝቷችሁ ነው? ይሄ ነው የሰውዬው ነገር። እና አሁን ትንሽ ቆይቼ የሮማን ምናምን አዘጋጅና ለነሱ እዚህ ጋ ሲያፍል ኑ ብሉ ብዬ ሠኢድ ሮማን በጣም ነው የሚወደው፣ ማለት ነው። ሌላ ነገር ካልኩኝ አይመጣም። ሮማን ካልኩኝ ግን ስለሚመጣ ስለማውቅ ሮማን አቀርባለሁ። በዛ ካለዛ ውጪ ስለማይመጣልኝ ከለስ፣ በዚህ መንገድ አመጣዋለሁ የሚለኝ አብረ እሺ ሙስታፋዬ ሾካካ ዲልጥ ትበላለህ። ለምን ትበላለህ? ምን

ወንድ ነው የሚያገባኝ፣ እንዳንተ ወንድ ሱ ማግባት ስለሌለበት እስከምታገባ ድረስ እንደዚሁ እንደተማጎትኩ፣ በቃ በአካባቢ የሚሄደው ሰው ሁሉ እሷም ሰላም ብቻ ነበር። አሁን አንተ ልጆችን ማየት እፈልጋለሁ ትላለህ፣ ልጆችን አፈቁኝ ትላለህ። በጎን ሩጠህ ምኑ ነው ያቃተህ? ልጆች ማየት አቃተ ማየት አቃተኝ? አመት በሙሉ ለመንኳት ሳይብ ይገ አለመንካትም ለመንካትም ወላሂ ማንቋታ ታው ያውቃል፣ ተመልካች አውቃል። ታዲያ ያንተ ስራ አንተ እያያዝከው አሁን አግባ የመኒ አታግባ አትባልም እኮ ግን ለማታደርገው ነ አንተ ዝም ብለህ ሱመያ ለምኛ ትላለህ። አንተ አንድ አመት ብትለምን ከአዩ ጋር ያለህ እኔ ለመንካት አዩን ከፈታው በኋላ አገባለሁ አገባለሁ ትላለህ እንጂ ሱመያ እንገናኝ ብላህ ታቃለ አታቅም። እኔ ብያለሁ መጀመሪያ አንድ አመት አግብተ ስለለመንካት አንድ አመት ሳታገባ በባዶ ቁጭ ብለህ ለምናት። እኔ ከፈለግሽ ማለት ነው እፈታልሻለሁ ብያለሁ መጀመሪያ ነው። አልፈታሁትማ። ከፈታሁ በኋላ ይኸው አሁን እድል አለ። እሷን ማሳበሽ ከሆነ እሷም የለችም። ተለያይተን አለ መመለስ ምትፈልግ ከሆነ መንገዱ ክፍት ነው። ተመልሽና ልጆችን ያሳይኝ ብያታለሁ። ነ አንቺኛ ቪዲዮ እያይሻለ ማእያየው ነው። አንድ አመት አንድ አመት አግብተህ ከሆነ የለመንካት አልኮ፣ አንድ አመት ሳታገባ ቁጭ ብለህ ለምናት ከሴት ጋር ሳትመጣ ሴት አገባው ወጣው ወረድኩ ሳትል አሁን ብለህ ብለህ ብለህ የመኔ ለማግባት እዚህ ትመጣለህ። ገና ከአንድም ሁለት ሶስት ይመጣል። ነው ታላገባት፣ ትሞታለህ ተብለሃል እንዴ? ተብለሃል እውነትም ተብለሃል። እኔ እና ሰላጋ ብቻዬን ቆሜ ሊያስቀሩ ይፈልጎ ነው። ምንድን ነው እነሱ ቤት ተመልሰህ አልመጣችም። እስከ መቼ ነው ምን? ከዚህ በኋላ ምን ትፈልጋለህ ነው? ምግብ ከውጭ እየበላሁ ነው። ነጭ ጸጉር አብቅልሃል፣ ሰይዱ፣ አርፈህ ቁጭ በል። ስለዚህ በአሁን ነጭ ጸጉር ሰው ሲያበቅል አደብ ይይዛል ይባላል። አሁን እኮ ነው እንደው ሰው አግብቶ ብዙ ልጆች ወልዶ ምናምን እንትን ማለት ነው ከድሮ። አሁን አንተ ትልቅ ሰው ነህ። ትልቅ ሰው እንደመሆኑ መጠን ደግሞ ማስተዋል አለብህ። ልጆች ከናፈቁ ሚስትህን ከወደክ ምን አስሬ አንዴ የመን አንዴ ሀበሻ ባንጋሪ እና ናይጄሪያ ነው የቀሩ ምን አንተ ደግሞ አብራስ ስሩ ስሩ አትበል ስሩ ስሩ አትበል። ከመጀመሪያ ለሱ ስታገዝ ነበር። አሁን ትናንትና ተነስተህ ለሱ እያገዝክ ነው ምን አገኘ ብር ሰጥቶ ነው። ተከፍልል ሰውላ አንተ ከፍሎ ነው ሙስጠፋ፣ ወላሂ ከፍሎ ነውስ፣ ጀርብ ሙስጠፋ ብሉ። ዝም ብላችሁ ለፈልፊ ለምን በላሉ ወይ እንዳበላ ከጨረሳችሁት ነው። እንደ ማነዛ ነገር ገባሽ? እሺ አንተ ሀቅ የሚነግር ሰው አጠገብ ሲያጋጥም የማይመለከታችሁ ነገር ውስጥ እየገባችሁ ትላለህ። አሁለታ ሄድክ፣ ሰላም ቤት እኔን ተከትለች ነው ወይ የመጣሹ አለ። የምትገርም ሰውዬ እኮ ነው። ሰው ሁሉ እዚህ ሀገር ከመጣ እንትን የሚከታተል ነው እንዴ የሚመስለው? አንቺን ከመጀመሪያ ስማያ ጋን ከሰይድ መቲ ያገዝከኝ ለምን አግዘዋለሁ ስህተት እየሰራ እንድታግዛለበየአመት ሙሉ ስህተት አመቱ ሙሉ አንድ ቀን ሀቂቃ ሰርቶ አያውቅም እንድተሳሳተ እንደተሳሳተ በስህተት ላይ ስህተት እንደደረበ ነው ሀቅ ቢሰራ ሀቅ ቢናገር አግዞ ነበር እንደ ብዬል አግዞ አንተ ጠይ በፊት ስም እያን እያገዝክ ነበር አሁን ሳይት ትክክል እየሰራው ነው ነው እሱንም ታግዘው እዛ ጊዜው እሱ ጥፋተኛ ነው ግን ከፈት አሁን አመት ሙሉ ወደ ኢትዮጵያ ስመለስ አመት ሙሉ ልጆች እኛብ የለመነው እስካሁን ሁለት አመት ሙሉ ትገባ ማለት እ አረብ ልጆች ሴት ያገኝ ማለት ነው። ምን ቀይ ስለሆኑ ነው። እነሱ ቀይ ስለሆኑ ቀይ ስለሆኑ ማለት አያውቁም። ከፈለክ አምስቱን አንድ ትገባለች አትችልም ማግባት። ያለው የመጣው ሶስት አራት ለማግባት ላ እሷ ቆንጆ ሆነች፣ ያኔ ግን እንደዚህ ሆነች። በአግባታን ሌላ ለእሱ የላይ ቁንጅና ነው የሚፈልገው። አንቺ ምን አገባሽ? አትሄይ ምን አገባሽ?

ነው የሚመስለው። ወንዶች አለቁ እንደ ከኢትዮጵያ ምድር እኮ እኔ ላግባ ላግባ። አንተ ምን አገባ አንዴ፣ የለብህም በፍጹም በጭራሽ። መሆን እኔ ነው አለብኝ፣ ማቆም ነው አንተ እንደፈለክ መተርጎም ትችላለህ። ወንዶቹ አልቀው ሠኢድ ብቻ ቀረ ተባለም እኮ ግን አንተ ማግባት የለብህም አሁን በመጣ እግርህ ቀጥ ብለህ ወደ ኢትዮጵያ ተመለስ። ማሻአላ እቺንም ልጅቱን ህይወቷ እንዳታበላሽባት ተዋት። አሁን ለዚህ ነው

ሰው አንተ ሲመክር ሳ ወደውኝ ፈልገውኝ ቀንቶብኝ እያልክ አንተም እያገዝክ ሰውየውን ገደል ክተተው። እንደውም ገደል ጫፍ ላይ ነው የቆመው። አሁን አያገባም፣ አያገባም። ማግባትም ስለሌለበት ቀጥ ብሎ ወደ የት ነው ሚሄድ? አለበት ወደ ኢትዮጵያ በመጣ እግሩ የያዘውን ሻንጣ ሲይዘህ አሳፍረ ላክ መሆን አይሆንም። አንተ መጀመሪያ ልጅ እዛ አስቀምጦ ሚስት እዛ አስቀምጦ ባዶ ቤት ሰው ትቶ ልጆቹና ሚስቱና ኑሮ እንደመኖር የት ማለት የት እንዳሉ ምን አሳውቀ ነው። አሁን እነሱ ምን ነው? እነሱ ምን መጀመሪያ

ማጓስረማችል ማግባት አትለፍልፍ። ለብርማችል ነው፣ አታሳዩት ይሄ ሰርግ ሲሆን ወደፊት ታወራለህ። ይሄ ሰርግ ከሆነ ታወራለህ ወደፊት። አሳያለሁ ለኔ ምን እንደማደርግ ጠብቅ። በአንድ ጥፊ ነው ጥፊ፣ በማን ጥፊ እንደሚወጣ ከዚህ ሀገር ከፍታ ያለ እስኪ አሁን አንተን ከዚህ በኋላ ምኖ ማን መኔ ልጅ እንደሚሰጥህ እናያለን። ሴዶ እኮ ይሄ ይሄ በእውነት ይሄ ሲሰምርልህ የዛ ሰዓት ይህን ሁን ያወራሃትን ቃል ደግመህ እንድታወራኝ እኮ ጠብቅ። ማን ያዋ ቀልደኛ እስከ አሁን ሳይደው ጊዜህን አታባክን። በማይሆን ነገር ህልም አታድርግ። የማይሆን ነገር ማይሆን ነገር ላይ አትንጠላጠል፣ የሚሆነውን ነገር አስተካክል። ሰውዬ የምከረው አንተ ደግሞ ጥፋ። ራሱ አንተ ቤት የመጡ ጥፊ ይላል እንዴ? የሚያጠፋጥፋ እንግድነት የሚባል የለም። ለወላ ራሱ በጣም መካሪ ያስፈልጋል። እኔ ማንም ሳይመክረኝም

ሁሉም እንደተመኙኝ ነው። አሁን አንቺ ቀንተሽ ነው፣ አንቺ ፈልገሽ ነው የምትለውን ነገር አቁም። እና በምን ቀን አለው ለምንሽንሽ? ለምን ስለሚመለከተኛ፣ ለምን ስለሆንኩ የሱመያ ጓደኛ ነው። ለምን አንተ እንደ ህፃን ልጅ እየሆንክ ስለሆነ? አዎ ብታማክረኝ ማ ይሻልሃል። ወላ ምን አጃጃለ። በስተርጅና ክርስትና ነጭ ፀጉር አብቅሎ ቅንጭላት መልጦ እንደዚህ ሰው ይጃጃላል። ሰይዶ ነውር ነው

እስኪ መጀመሪያ እናንተ ሚዜ መሆን ያውቃ ያዋጣችሁ ሚዜ መሆን ከቀጠለላችሁ ጥሩ ነው፣ ግን አይቀጥልም። የዛን ቀን እንዶ ሚዜ ነው ማሳጣክ ሰይዶ ጠብቅ። አንተ የምታገባ ቀን ለዚህ ደረጃ የለፋበትን ምን አለበት ለልጆች ትለፋ።